የብሮኬ ንግስት ሐይሚ በቲክታክ ገጿ ላይ እንግዲህ ያስቀመጠችው መልእክት አለ። እሱም ደግሞ በጣም ነው እንዴ የምትቃጠሉት? እራሳችሁን ብታዩ እኮ ስለ ጸሎት እንጂ ክፋት አታስቡም ነበረ ብላ እንግዲህ አስቀምጣለች። የሚገርም ጽሁፍ ነው በነገራችን ላይ ማለት ነው። ሀይ ሚኪ ሰሞኑን ፖስት የምታደርጋቸው ጥቅሶች የሆነ ጭንቅላታችንን በኩርኩም የሚል ነው። የሚገርማችሁ ነገር በኩርኩም የሚገራርም ጥቅስ ነው በቃ የሚቀመጠው። ይገርማል።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 ትናንትና ያው ሀይሚጌና ቡራጌ አለቀቁም ማለት ነው ቪዲዮ። ነገር ግን ትልቅ ስራ ሰርተዋል፣ በጣም ትልቅ ስራ ማለት ነው። እሱንም ለፍፄ ቻናል ከፍተው ሰርፕራይዝ ነው ያደረጉት፣ እና ፍፄም ደግሞ በቃ በጣም ነው የተደሰተው ልነግራችሁ አልችልም እና ሁላችሁም አይታችኋል። ያው ሰብስክራይብ ያላደረጋችሁ እየገባችሁ ሰብስክራይብ ላይ ካድርጉለት። በጣም ጥሩ ልጅ እና መልካም ልጅ ነው። ይገባዋል ብዬ አስባለሁ። እኔም እንደራሴ ማለት ነው እና በነገራችን ላይ ሀይሚዬን እና ቡራዬን በጣም ይወዷቸዋል። በጣም ሚስጥረኛ ጓደኛቸው ነው ማለት ነው ከምላችሁ በላይ በተለይ ከቡራጋ አንድ አካባቢም ነው ያደጉት እና ምርጥ ልጅ ነው። ስታዩት ራሱ የሆነ ምስኪን ነገር ነው እኮ እውነት፣ እንጃ አላቅም፣ ያሳዝነኛል። ይሁን በቃ ሲናገር እርጋታው፣ ከአንደበቱ የሚወጡ ቃላቶች ምናምን፣ ስርዓት ያለው ልጅ ነው እና ይገባዋል ፍጽጌ ሁላችንም ደግሞ እንግዲህ ማድረግ ያለብንን ነገር በማድረግ ማበረታታት አለብን። እኔ አንድ ነገር ማለት የምፈልገው ነገር የቡታ ጅራ ዩቲዩበሮችን አደንቃቸዋለሁ በጣም ነው የማደንቃቸው። ራስ በራሳቸው ይተዳደጋሉ፣ ይደጋገፋሉ፣ ሼር ይደራረጋሉ። የሚገርም ነው። እውነት ነው የሚላችሁ እና በቃ ይሆናል አይደለ? ጓደኞቻቸውን ዘመዶቻቸውን እነሱ የደረሱበት ቦታ ላይ እንዲደርሱ የሚያደርጉት ነገር እኔ በጣም እኮራባቸዋለሁ። በቃ በጣም ሁሉንም አሁን ከየተንቢናት እንግዲህ እነሱ መሰረት እዚህ ደረጃ እንዲደርሱ ያደረገቻቸው ዋናዋ የተንቢናት ይሄን ሚና የተጫወተችው ከዛ በኋላ ያው እና ብርሽና ሐይሚ ሁሉም መጡ ማለት ነው። እነሱ ደግሞ ሲመጡ ልክ በአቅራቢያቸውና በሰፈራቸው ምናምን ያሉትን ጓደኞቻቸውን ዘመድ አዝማዶቻቸውን እንግዲህ እያሳደጉ ይገኛሉ ማለት ነው። እና ታውቃላችሁ፣ በአሁኑ ሰዓት ወጣቱ ተምሮ ትምህርቱን ጨርሶ ምናምን ስራ ለማግኘት በጣም ከባድ ነው፣ ኢትዮጵያ ላይ ማለት ነው። እና ነገር ግን ይሄ ደግሞ ትልቅ አይዲያ ነው፣ ታውቃላችሁ። ከተማረው ከዶክተር ደህና ስራ ካላቸው በላይ ነው የሚያገኙበት ከሰሩበት ማለት ነው። እና ዋናው ነገር ምንድን ነው የምንሰራው ስራ ነው። ህዝብን፣ ሃይማኖትን፣ ብሄርን ማይነካ ነገር ከሆነ ሰው ደስ ብሎት ይከታተላቸዋል። ፕራንክን ቢሆን ምንም ቢሆን ማለት ነው በአምን የሚከታተሉት እና ዋናው የምትሰሩ ስራ የምታመጡት አይዲያ ነው እና በርቱ ነው የምለው። በጣም ጎበዞች ናቸው ሁላችሁም የምትደጋገፉት ነገር እና ሃይሚዬ ቡራዬ ትናንት ባደረጋችሁት ነገር እኔ ራሱ በጣም ደስ ብሎኛል፣ ከምላችሁ በላይ ማለት ነው እና በዚሁ ቀጥሉበት። መልካምነት ለራስ ነው። ያው እንግዲህ ፍጽሄ ደግሞ ጠንክረህ በርትተህ ሳትሰላች፣ ታየልኝ አልታየልኝ ሳትል ዝም ብለህ መስራት አለብህ። ደግሞ ከነሃይሚዬ ጋር ሆነ ማለት ነው እና ጠንካራ ሆነ እንግዲህ ያው በቅርብ ቀን ሀያ ሺ ስንት እንደገባ በእርግጥ አላየሁም፣ ዛሬ ገብቼ አላየሁም። ትናንትና ግን በጣም እየሄደለት ነበር። ጥሩ ጥሩ ሆነ እየሄደለት ነበረ እና በቅርብ ያድጋሉ። እውነት ነው የምላችሁ፣ ደስ የሚሉ ፋሚሊ ናቸው። ሁሉም ያው መቶ ሺ እየገቡ ነው እና ሀብትሽም እየተንደራደረ ነው። ሀብትሽ ነው ያልገባው ከኛ ውስጥ ብሏል። ይገባል፣ ችግር የለውም ቅርብ ጊዜ ስለጀመረ ይገባል ማለት ነው። እና ውድ ቤተሰቦቻችን እንግዲህ ዛሬ ደግሞ ሀይምዬ እና ቡራዬን በጉጉት እንጠብቃቸዋለን። ምን ይዘው እንደሚመጡ አላውቅም። ሰሞኑን ደስ ይላል ግን የሚፖስቱት ፖስት ማለት ነው። ፍቅሩን ያምጣላችሁ። እኛ ፍቅር ነው የናፈቀን። ጋሼ ደግሞ ትናንት ሸገር ገብተዋል። ታውቃላችሁ አደለም? ጋሽዬ ሸገር ገብተዋል። በነገራችን ላይ ጋሽዬ ኢትዮጵያ ገፍቶ ራሱ በጣም ያዋጣቸዋል። ጎበዝ ናቸው። እንዲሁም ከወጣቶቹ ቀልጠፍ ያለ ቢኖር ጋሽዬ ነው። እኔ እኮ እንደ አንቱ እንደ አንተ ነው የምለውና አርፌ አንተ ብል ይሻለኛል። እውነት አንተ ብል ይሻለኛል። ያው እንግዲህ ጋሽዬ አባታችን ማለት ነው። እና አብርሽንና እነዳኒ ምናምን ሊያስታርቅ ማለት ነው። ግን እኮ አልተጣሉም እኮ እነሱ። ጋሽዬ ጋሽዬ በዚህ ድራማ ውስጥ ባትገባ አሪፍ ነው ብዬ አስባለሁ። እውነት ነው የሚላችሁ አንደኛ ለራሳችሁም፣ አንተ የተከበርክ ሰው ነክ ትልቅ ሰው ነክ እኮ ልጆች አይደሉም እነዚህ ልጆች የሚሰሩት ስራ አንተን አይመጥንህም ማለት ነው እና ከእነዚህ ልጆች ጋር ባት ሲሰራ ጥሩ ነው ብዬ አስባለሁ። በሌላ ነገር በአዲስ ማለት ደስ በሚል ሁኔታ ሲመጡ ሰርፕራይዝ ሲኖር የሆነ ነገር የሚያስደስት ነገር ሲኖር ነው፣ እዛ ነገር ላይ እንጂ መገኘት ያለብህ የትርኪ ብርኪ ነገር ላይ ምናምን እነሱ የሚሰሩት ስራ ላይ ጋሽ ባት ገባ፣ ስምህን ባታጠፋ ጥሩ ነው ብዬ አስባለሁ። ከዚህ በፊት ብዙ ነገር ተብሏል ስለ እናንተም እና ለራሳቸውም ክብር ቢሆን እንደዚህ አይነት ነገር አትገኙ ነው ምለው። አሁን ዳኒ አብረሽ አልተጣሉም፣ ስራ ነው እየሰሩ ያሉት እና ትናንትና አሁን ጋሽየን እዚህ ድራማ ውስጥ አስገብተውታል። የሚገርማችሁ ነገር አያችሁ አይደለ? ወይም ድራማ ነው ተከታታይ ድራማ ነው ቢባል እኮ ሁሉም ሰው አምኖት እንደ ተከታታይ ድራማ ይከታተላል። ቤተሰብም ምንም ቢገባም ማለት ነው ከድራማ ውስጥ እና ይሄ ግን ይገርማል ብቻ ብዙኃት ለማንኛውም ይሄ ነገር ቢቆምልን አብርሽም ህይወትህን የራስህን ህይወት ብትኖር ከሩታዬ ጋር እንደበፊቱ ሁሉም በየራሱ ነገር ቢመጣ አሪፍ ነው ብዬ አስባለሁ ተጣላን ተፋታን ሩታ ሌላ ወንድ ጋ ሄደች አብርሽ ሌላ ሴት ጋ ሄደ የሚባለው ነገር ቢቆም ማለት ነው እና ጋሻሁን እንግዲህ በነካ እጅ እንግዲህ አንዴ ገብተህበታል ሁሉንም ወደ አንድ መስመር እንዲገቡ ብታደርጋቸው ተመራጭ ነው ብዬ አስባለሁ ማለት ነው በተረፈ እንግዲህ ያው አዳዲስ ነገር እንጠብቃለን እንግዲህ ከሁላችሁም ቢሆን ፈጣሪ ደግሞ ሰላሙን ያምጣልን፣ ሀገራችንን ኢትዮጵያን ሰላሟን ይመልስልን። አሁን ላይ የምናየው ነገር በጣም የሚያስጠላ ነገር ነው። እውነት ነው የሚላችሁ እና ከምንም በላይ ሰላም አስፈላጊ ነው። እንደው አንድነቱን ያምጣልን አንድ ው የኔ ምርጦች የኔ ምርጣ ምርጦች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ባይ ባይ።